በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። በጌታችንና በመድኃኒታችን በኢየሱስ ክርስቶስ ጸጋና ሰላም ለሁላችን ይሁን። ወገኖቻችን የዕብራውያን መልእክት ጥናት ጀምረን ምዕራፍ አንድን ጨርሰናል። አሁን ምዕራፍ ሁለት እንጀምራለን። ኢየሱስ ክርስቶስ ከሁሉ የላቀ ከሁሉ የበለጠ ተወዳዳሪ የማይገኝለት ነው። ሃይማኖት ወይም ክርስትና ክርስቶስ ጎልቶና ልቆ ካልታየ ከንቱ ነው። ኢየሱስ በሕይወታችን ካላቀ፣ እሱ ብቻ ገኖ ካልታየ የእኛ ክርስትና ከንቱ ነው። ቅዱስ ጳውሎስ ስለ ትንሣኤ በተናገረበት ክፍሉ 1ኛ ቆሮንቶስ ምዕራፍ 15 ላይ ኢየሱስ ክርስቶስ ከሞት ካልተነሳ እምነታችን ከንቱ ነው አለ። ከንቱ ነው፣ ምክንያቱም የክርስትናችን ዋጋ የምንከፍልለት የምንነቀፍለትና እስከ ፍጻሜ ድረስ ጸንተን እናከብረዋለን የምንለው ክርስትና ዋና ነገሩ አስኳሉ፣ ማዕከሉ ክርስቶስ ነው። ኢየሱስ ክርስቶስ ከሌለ ክርስትና የለም። ይሄ መታወቅ አለበት እና ሐዋርያው ሊያጸናልን የፈለገው ምንድን ነው? እነዚህ የአይሁድ ክርስቲያኖች ትልቅ ነገር እረፍት ካገኙ በኋላ ወደኋላ ሲንደረደሩ፣ ወደኋላ ሲንሸራተቱ ኢየሱስ ክርስቶስ እኮ ከሁሉ ይልቃል ምን ነክቷችኋል እያለ ነው የሚነግራቸው። አዎ አይሁድም ችግራቸው አብ አይደለም ወይም መንፈስ ቅዱስ አልነበረም ችግራቸው የወልድ የኢየሱስ ክርስቶስ ጉዳይ ነው። እርሱ መሲህ ነው፣ አዳኝ ነው ብሎ ማመን ነው የከበዳቸው። ተአምራት እየተደረገ እንኳን፣ ያን ሽባውን ሰው ጴጥሮስና ዮሐንስ በቤተ መቅደስ መግቢያ ጋር በክርስቶስ ስም ከፈወሱት በኋላ በዚህ ስም ሁለተኛ አታስተምሩ ምናምን ብለው ሊቆጡ ፈለጉ። በዚህ ስም አታስተምሩብን፣ ደሙን በእኛ ላይ ታመጡ ዘንድ ትወዳላችሁ። ስሙ ነው ጥላቻቸው፣ ስሙ ጋ ነው ጉዳያቸው። ዛሬም ልናስተውል ይገባል። ኢየሱስ ክርስቶስ በኑሯችን በክርስትናችን በትምህርቶቻችን በምንሰማው በምንሰማው በምናስተምረው በምንናገረው ነገር ውስጥ ሁሉ ክርስቶስ ካልጎላ እሱ ብቻ ልቆ ካልታየ ምን ያደርጋል ክርስትና? ለዚህ ጉዳይ ክርስቶስ ያልከበረበትን ጌታ ልቆ ያልታየበትን ትምህርት ከምሰማ ሌላ ጉዳይ ባረግበት ጠቅመኛል። ቤተክርስቲያን ሄጄ ክርስቶስ ከፍ ብሎ ልቆ ካልተነገረኝ ብዛ የሄድኩበት ጊዜ ከስር ያለው ወይ በተኛበት ማወዳደሬ ባይሆንም ቤተክርስቲያን ሄድን ወይ በተኛበት ወይ ደግሞ የሆነ ስራ በሰራበት ብነግድበት አተርፋለሁ። ክርስቶስ ያልታየበትን፣ ጌታ ኢየሱስ ብቻውን ልቆ ያልታየበትን ትምህርት ሁኔታ የምንከታተል ዘመናችን እየከሰረ ፍጻሜያችን እየተበላሸ እንደሚሄድ ማወቅ አለብን። ልክ እንደነዚህ እንደ አይሁድ ክርስቲያኖች እየሆንን ነው። ወገኖቼ ጊዜያችሁን ልባችሁን የያዘው መንፈሳዊ ሕይወት ምንድን ነው? ለእኛም ነው ይሄ ትምህርት የሚመለከተን። ስለዚህ ዕብራውያን ምዕራፍ ሁለትን ከቁጥር አንድ እስከ አራት አንብና እሱ ላይ እግዚአብሔር መንፈስ ቅዱስ እንደሚያስተምረን እንነጋገራለን። በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም አነባዋለሁ። ስለዚህ ከሰማነው ነገር ምናልባት እንዳንወሰድ ለእርሱ አብልጠን ልንጠነቀቅ ያስፈልገናል። በመላእክት የተነገረው ቃል ጽኑ ከሆነ መተላለፍና አለመታዘዝም ሁሉ የጽድቅን ብድራት ከተቀበለ እኛስ እንዲህ ያለውን ታላቅ መዳን ቸል ብንለው እንዴት እናመልጣለን? ይህ በጌታ በመጀመሪያ የተነገረ ነበርና፣ የሰሙትም ለእኛ አጸኑት። እግዚአብሔርም እርሱ ራሱ እንደፈቀደ በምልክትና በድንቅ ነገር በልዩ ልዩ ተአምራት መንፈስ ቅዱስንም በማደል አብሮ መሰከረለት ይላል። እግዚአብሔር አምላክ የተባረከና የተመሰገነ ይሁን። ስለዚህ በዋናነት ይሄን ነው፤ ግን እዚህን ለምዕራፉ ለምዕራፉ ለት ምን ርዕስ እንስጠው ብንል የሚያብራራልን የኢየሱስ ሰው መሆን የነበረውን ክብር አላሳነሰው አላሳነሰውም ሰው ቢሆንም እንደኛ በአጭር ቁመት በጠባብ ደረት ቢገለጥም፣ ሰው መሆኑ ግን ማንነቱን፣ መልኮታዊ ክብሩንና ታላቅነቱን ግን አላሳነሰውም። ያነሰ መስሏችሁ እንዳታስቡ ነው። ብዙ ሰዎች ያ መቃብር ቀረው ሊሉ ይችላሉ። ለስሙ ክብሬውና ጌታ ኢየሱስ መቃብርን አሸንፎ ተነስተዋል እና ስለ ራሱ ዝቅ አይሁዶችም የከበዳቸው መሲህ ከሆነ አምላክና ንጉሥ የዳዊት ልጅ ከሆነ እንዴት ይሞታል ነው። ግን በመሞቱ የመጣውን ክብር ማየት አልቻሉ። እነሱ በአእምሯቸው የሳሉት መሲህ በሰረገላ ተቀምጦ፣ አስተውሉ፣ በምድራዊ በአላፊ ፈረሶች፣ በፍጡራን ፈረሶች፣ በሚበሉ በሚጠጡ በሚደክሙ እንስሳት ፈረሶች ታጅቦ ከሚመጥ ከሚሄድ ይልቅ በሰማይ በእሳት ሰረገላ የሚሄድ መሆኑን አልተረዱም። እነሱ የጠበቁት በቃ እንደዛ እንደ ሮማውያን ጭፍራ ታጅቦ በሆነ በሚያምር ልብስ ሪጋሊያ አምሮና ደምቆ መጣሰው ፈልገው ነበረ፣ ንጉስ ፈልገው ነበረ። ነገር ግን የእሱ ክብር ከዚያ በላይ እንደሆነ ወገኖች፣ የእግዚአብሔር ክብር፣ የክርስቶስ ክብር እኮ ከአእምሮችን በላይ የላቀ ነው። እግዚአብሔር ይመስገን፣ እንኳን ከኛ ከመላእክትም እኮ ነው። እግዚአብሔር ክብር ማ ይናገራል። ቅዱስ ዮሐንስ ኢየሱስ ክርስቶስ ያደረገው ተአምራት ቢጻፍ አይደለም ያለው ቢጻፍ ለሚጻፈው መጽሐፍ ዓለም አይበቃውም። ማለት ምን ማለት ነው? ክብር ለኢየሱስ ይሁንና እኮ ኢየሱስ 33 ዓመት ከጥቂት ወራት አለ የሚሆነው ነው ከሶስት ወር እንደሚባለው፣ ታዲያ የ33 ዓመት ከሶስት ወር ታሪክ ቢጻፍ ምን ዓለም አለም አንድ ላይ በረድም አይሞላም። እንደ ኖርማል ሰው ብናይ የአንድ ሀገር ታሪክ ቢጻፍ የአንድ ሀገር የሺ ዓመት ታሪክ ቢጻፍ ያን ታሪክ ጥንቅቅ አድርጎ ተጽፎ ቢቀመጥ አንድ ላይ ብረራ ይሞላል። ታዲያ የኢየሱስ ክርስቶስ ማንነት ለሚጻፈው መጽሐፍ ዓለም አይበቃውም። ወይም አባቶቻችን ሲያስተምሩን የምድር ውሃ ወይም ውቅያኖስ ቀለም ቢሆን ተጽፎ አያልቅም የተባለበት ለምንድን ነው ሲባል ሊጻፍ ስለማይችል ነው። ከሐዋርያቱ ጋር በጀልባ ተኝቶ ነበረ ሲባል ዓለሙን ሙሉ ሞልቶት ነበር። እንዴት ነው የምትገልጸው? ይሄንን ጌታ ማን ነው የሚያውቀው? በድንግል ማርያም ማኅፀን ነበረ ስትል፣ በኪሩቤልም ጀርባት፣ በአባቱ ቀኝም ነበር። ስለዚህ የእሱን ማንነት መግለጽ መጽሐፍ ስለማይቻል ነው። ፈረንጆቹ እንደሚሉት ቢዮንድ ኮምፕሬንሽን ይላሉ፣ ከማስተዋል ከመገመት በላይ ነው። ስለዚህ እንዲህ ያለውን ጌታ ነው አይሁድ የተላለፉት በራሳቸውና፣ ታምራ ሲደረግ በስሙ በስሙ ተደርጓል። ስሙን አታንሱበት። የኢየሱስ ስም ካልተነሳ ክርስትና፣ አያችሁ ጠባቸው ከስሙ ጋር ነው። ኢየሱስ ክርስቶስ ከሚለው ስም ጋር ጠብ ካለው ክርስትና መሰል ነገር መራቅ አለብህ። ምክንያቱም በሐዋርያት ሥራ ምዕራፍ 4 ቁጥር 12 ላይ የሐዋርያት ሥራ 4 12 ላይ እነሱ እንደተናገሩትና ዮሐንስ ከሰማይ በታች እንድንበት ዘንድ ሌላ ስም አልተሰጠም። ኢቭን እንኳን ስሙ ሌላ አይደለም ብዙ ስም ቢኖረው የመዳኛ ስማችን ልንጠራ የሚገባ የጌታን ስም የሚጠራ ሁሉ ይድናል የተባለለት ነው። ስለዚህ ይሄንን ልናስተውል ይገባል። እና አይሁድ እንደሳቱት ሰው ሆኖ መምጣቱ ትልቁን ሐሳብ እንዲዘነጉ አደረጋቸውና አሁን የሚነግራቸዋል ከሰማነው ነገር ምናልባት እንዳንወሰድ እያለ ያስጠነቃቸዋል። የሰማችሁት ወንጌል ወገኖቼ ወንጌል እሳት ነው ወይ ጠላትን አጥፍቶ ህይወትህን ቀይሩ ያድናል፣ አልያም ያጠፋል። ምክንያቱም ጌታ ሲናገር እኔ አልፈርድባችሁም የሰማችሁት ቃሌ ስላለ ስለዚህ ከዚህ ከሰማችሁት ነገር ምናልባት ምን እንዳትሉ፣ እንዳትወሰዱ፣ ወይም ደግሞ ቸል እንዳትሉ፣ እንግዚው ኔግሌክት ይለዋል ቸል እንዳትሉ በማለት ከዚህ እውነት እንዳይወጡ ምን ያደርጋል ያስጠነቅቃል? ከሰማችሁት እውነት እንዳትወጡ እንዳትወሰዱ ይል የሚል ማስጠንቀቂያ ነው። እንደውም ማስጠንቀቂያው ደግሞ ከምዕራፍ ወደ ምዕራፍ እየዘለቅን ብሄድን ቁጥር እየጠነከረ ነው የሚሄደው። ማስጠንቀቂያው እየጠነከረ እየጠነከረ ነው የሚሄደው። ዕብራውያን ምዕራፍ 12 ላይ ብንመለከት፣ ምዕራፍ 12 እስከ 20 ላይ እንዳንወሰድ የሚለውን ይህን ማስጠንቀቂያ ከምዕራፍ ወደ ምዕራፍ እየጨመረ እየጨመረ እየጨመረ ይላል። ማስጠንቀቂያው ለምንድን ነው? የወንጌል ጉዳይ ቀን ቸል አድርገን የምንለው አይደለም። ምክንያቱም የምንጋፋው ኖ አልቀበልም የምንለው የሰው ቋንቋ አይደለም። እዚህ ላይም ነግሮናል። ዝቅ ብለን የምናየው ነው። በመላእክት የመጣው እንኳን ምን ያህል ትልቅ ክብር ተሰጥቶታል። ይሄ ታዲያ ራሱ የክብር ጌታ መጥቶ የተናገረው እንዴት ይልቃል? ብሎ ነው የሚነግረን እና ከዚህ ከሰማችሁት እንዳትወሰዱ ተጠንቀቁ በማለት ይናገራል። እግዚአብሔር ልጆቹ ሲስቱ ሲጠፉ ዝም ብሎ የሚመለከት አምላክ አይደለም። ቀምሰውታል፣ አይተውታል። ለዚህ እኮ ነው ምዕራፍ 1 ስንመለከት ይህንን የመጣውን ዓለም ክብር ሁሉ የቀመሱ ሰው ውጭ ል የመጣውን ዓለም ክብር አሁን ያለነው ይቀመስን እያጣጣምን ያለነው ነገር እኮ ሰማያዊ ነው። አሁን የምንነጋገረው ነገር ሰማያዊ ሊመጣ ያለ ትልቅ ክብር የያዘ ነገር ነው። ስለዚህ ይሄ ቀላል ነገር አለ። ስለዚህ ይሄን ነገር እንዳንስት፣ ከዚህ እንዳንወጣ ስም አይለንም። እግዚአብሔር ይነግረናል። አንዴ ነግሬያችኋለሁ ብሎ አይልም። ሁልጊዜ ደጋግሞ ይነግረን ነው ለምን? የሰው ልጅ በባህሪው ይስታል፣ ልባቸው ይስታል፣ ለሚል ይስታል። ፈተናው ችግሩ ሲበዛብን ጠላታችንን ብርቱ ጠላታችን የሚዋጋናል ሰይጣን፣ ዲያብሎስ፣ ጌታ ኢየሱስ ሲገጸውና እሱም ስለሚዋጋ ደግሞ ደግሞ ደግሞ ይነግረናል። አይዟችሁ ይያ እና እግዚአብሔር የሚደጋግመው ቃሉን ኢየሱስ ክርስቶስ እንደሚያድን አንድ መጽሐፍ ይቻላል። ግን የሰው ባህሪ ማንነታችን አይገርማችሁም? እግዚአብሔር የሚናገረን በራሱ እውቀትና ማንነት ልክ ሳይሆን በእኛ እውቀትና ማንነት ልክ ነው፣ ሁሌ ሊነገርን ሁሌ ልንነቃቃ ስለሚገባን ማለት ነው። ስለዚህ እንዳንስት እንጠንቅ ዘንድ ይገባናል። ለምሳሌ መልሕቅ ወይም በእንግሊዝኛው አንከር የሚባለው ትልቅ መርከብ እንኳን ብትቆም፣ ወደብ ላይ ስትቆም ከኋላዋ የሚጣል ብረት አለ። ያ መልሕቅ ወደ ውሃው ታች ይወርድና መሬቱ ላይ ወይም ደግሞ ያገኘው ነገር ላይ ይወተፍና መርከቧ እንዳትነቃነቅ ያደርጋል። እኛም ይህ የመዳናችን እውነት ቅዱስ ጴጥሮስ ተናግሮታል በሌላ ቦታ እንዳይናችን ብለን የምንጠብቀው በጨለማ እንዳለ ብርሃን የምንጠብቀው እውነት ነው። ስለዚህ ይሄንን አጽንተን መያዝ ይገባናል። የሰማነው ይላቸዋል። ከሰማነው እንዳንወሰድ የሰማነው ምንድን ነው? የኢየሱስ ክርስቶስ አምላክነትና የማዳኑ ስራ። ከዚህ ውጭ እኮ የለ ወንጌል ይሄው ነው። ዮሐንስ እንደተናገረው ኢየሱስ እሱ የእግዚአብሔር ልጅ እንደሆነ ታምኑ ዘንድ በእርሱ ማምናችሁ የዘላለም ሕይወት እንዳላችሁ ታውቁ ዘንድ ተጽፏል። በቃ ስለዚህ የሰማነው የኢየሱስ አምላክነት ሰውነትና የማዳኑን ሥራ እና እንዳንወሰድ ከዚህ እንዳንወሰድ ከዚህ ታላቅ የማዳን ስራ እንዳንጎድል። በአንደኛ ጴጥሮስ ምዕራፍ 1 ቁጥር 19 ላይ ቅዱስ ጴጥሮስ ያለው በጨለማ ያለ ብርሃን እንደሚጠብቅ የጸና ትንቢት ቃል አለን ብሎ እንደሚናገር ከዚህ እንዳንወጣ ልንጠነቀቅ ይገባናል። በመላእክት የተነገረው ቃል ብሉ ኪዳን እየጠቀሰ ነው። ሕጉ የተሰጠው በመላእክት በኩል ነው። ያው መካከለኛ ጉዳይ ነው። ብሉ ኪዳን በመላእክት በኩል የመዳኛው ቃል ወደፊት ሊመጣ ያለው ነገር መካከለኛ ሆኖ የመጣው በመላእክት በኩል የተሰጠው ነው። እንደ መካከለኛ ሆኖ እግዚአብሔርን ሀሳብ ያስተላልፍ የነበረው ሙሴ ነው። አሁን ግን መካከለኛው ተቀይሯል። ወደፊት ያው የገባን ስንሄድ እናያለን እና ይሄንን በመላእክት የተነገረው ቃል ጽኑ ነው ይላል። ማንም በሌላ ቦታ ላይም ቅዱስ ጳውሎስ እንደሚናገረው ይህን ያልተቀበለ ሁለት ሶስት ሰው ከመሰከረበት በድንጋይ ተወግሮ ይሞት ይላል። እንግዲህ አስማ ይሄ በክርስቶስ በኩል የመጣው እንዴት የበለጠ ዋጋ አያስከፍል ያለ። ስለዚህ ብዙ ከተሰጠው ብዙ ይጠበቃል። በመላእክት በኩል የመጣው ሲናገር በሴና ተራራ ላይ ለሙሴ የተሰጠው ሕግ ነው እየተናገረ ያለው ሕጉ ሲሰጥ የመላእክት ተሳትፎ ነበረ። ዘዳግም 33 ቁጥር 2፣ መዝሙር 67 17፣ የሐዋርያ ሥራ 7 38፣ የሐዋርያ ሥራ 7 53፣ ገላትያ ምዕራፍ 3 ቁጥር 19 ይነግረናል። በመላእክት በኩል የተሰጠው ሕግ አለመታዘዝ የጽድቅን ብድራት ወይም ቅጣት ፍርድን አስከትሏል። እስራኤል ዋጋ ከፍለዋል። እምቢ ስላሉ ዋጋ ከፍለዋል። ምን አስከተለ? በሥጋ ሞተዋል። ምድራዊቷ ከነዓን ከመግባት ቀርተዋል። አርባ ዓመት ተንከራተው ምድረ በዳ ቀርተዋል። በምድረ በዳ አልቀዋል። ይሄ ዋጋ አስከፍሏቸዋል። በዛን ዘመን ያስከፈላቸው ዋጋ ይሄ ነበረ። አሁን ግን የብሉይ ኪዳኑን ሕግ አለመታዘዝ ያን ታላቅ ፍርድ ካስከተለ፣ ታላቁን ማዳን ምን፣ የወንጌሉን እውነት ቸል ማለት ደግሞ ልናመልጠው የማንችለው ፍርድ ነው። የብሉይ ኪዳን ሰዎች ቢስቱም እና ምድረ በዳ ቢቀሩም በሲኦል ቢቀጡም የክብር ጌታ ኢየሱስ ክርስቶስ መስቀል ላይ ሞቶ በሲኦል ሄዶ የምስራች በተናገረ ጊዜ ጴጥሮስ እንደተናገረው በወኅኒ ላሉ የምስራች በተናገረ ጊዜ ሁሉ ወጥተዋል፣ ወደ ገነት ተሻግረዋል። ይሄ እርግጥ ነው። ቤተክርስቲያን ትመሰክራለች እኮ ከትንሣኤ ማግስት በኋላ ያለው የመጀመሪያው ቀን ሰኞ ማዕዶት ነው የሚባለው ማዶት ማለት መሻገር፣ ምን ማለት ኢየሱስ ክርስቶስ አርብ ሞተ፣ በመቃብር አደረ፣ በትንሳኤል ሲነሳ እንደ ተስፋው ቃል ሲኦል ወርዶ ወህንን የሚለው መጽሐፍ ቅዱስ ጴጥሮስ ሲናገር፣ ሲሰብካቸው ምን ሆኑ ይመዳኑ ግን ምክንያቱም ለመዳን እነ ጴጥሮስም የቀደሙት ሰዎች የዳኑት የወንጌሉን ሰምተው፣ ዝም ብሎ መዳን የለም። ሲኦልም ወርዶ ወንጌል ነው የሰበቀ የምሥራች ሰብኮላቸው ሲያምኑ ነው እንጂ ኪዳን ስላላቸው አለ። ሲኦል ገብቶ ሲሰብካቸው የምሥራቹን ቃል ሲነግራቸው አዎ አሜን ሲሉ ምኖ ነው ቤተሰያ እንደምታስተምረን ማዕድ ወትሆነላቸው ምኖ ነው ተሻገሩ። አምስት ሺህ አምስት መቶ ዘመን ከነበሩበት እና አዳም ከነበሩበት የሲኦል እሳት ወደ ገነት ተሻገሩ። የትንሣኤው ጌታ ከፊታቸው እየመራ ምርኮን ማረከ እንደሚል ሰብስቦ ይዟቸው ወደ ገነት ገባ። ክብር ለእግዚአብሔር ይሁን። ስለዚህ ይሄንን ትልቅ ነገር ነው አግኝተዋል፣ አላጡም። ምድረ በዳ ቢቀሩም የዛሬ ሁለት ሺህ ዓመት በፊት መስቀል ላይ ጌታ በከፈለ ዋጋ ወደ ርስተ መንግሥት ተሻግረዋል። ለእኛ ግን ያ እድል የለንም፣ እንጠንቀቅ። ያ እድል የለንም። አሁን እነሱ የነበሩት የመዳን ተስፋ ወደፊት እያለ ነው እኛ ደግሞ የመዳን ተስፋ ተፈጽሞ ተከናውኖ አልፏል። ስለዚህ ያንን የመዳን ተስፋ መያዝ ነው። ያን የመዳን ተስፋ ግን ቸል ማለት ሌላ እድል የለም። ለሰው አንዴ ሞት፣ ከዚያ በኋላ ፍርድ ነው ዕብራውያን 9፥27 ላይ እንደሚናገር ስለዚህ ከነሱ ይልቅ የኛ የከፋ ነው እያለ ቅዱስ ጳውሎስም ጸሐፊው ያብራራል። እንግዲህ ይህንን በብዙ ዋጋ ክፍያ ክርስቶስ አምላካችን፣ የዘላለም አምላክ፣ ሁሉን የሚችል እግዚአብሔር፣ የማይታየው ሁሉን ግን የሚያየው፣ ማንም ሊይዘው የማይችል ሁሉን ግን ጨብጦ የያዘው፣ ተራሮችን በሚዛን የመዘነው፣ የምድርን ውሃ በፍኝ የሰፈረው፣ መላእክት ሊያዩት የማይችሉት፣ በሳት ሰረገላ መካከል በሚርታት መካከል ያለው ያ ጌታ እኛን ለማዳን እኛ ሆኖ መጥቶ ያን ሁሉ ታላቅ ዋጋ የከፈለበትን ታላቅ መዳን ቸል ብንል ቀላሉታ አይደለም አይደለም። የብሉ ኪዳኑ ሕግ በመላእክት በኩል በሙሴ መካከለኝነት መጣ የአሁኑ የአዲስ ኪዳኑ ግን ፍጡር አይደለም የመጣው ፈጣሪ ነው በብሉ ኪዳን መላእክት የላከው ነው ራሱ የመጣው እግዚአብሔር ይመስገን መላእክትን የላከው ሙሴን የሾመው ነው የመጣው ስለዚህ ያከብደዋል መልእክቱ ይህም ማወቅ አለብን ይህ በጌታ በመጀመሪያ የተነገረ ነበርና ይለዋል ቁጥር ሶስት ላይ ይህ የሚለው ወንጌሉን ነው ወንጌሉ በመጀመሪያ በጌታ የተነገረ ነው። የወንጌሉ ቃል ተናጋሪ የምስራች መንግስተ ሰማይ ቀርባለች ንስሐ ግቡ እያለ የነገረን እሱ ነው። ቀጥሎ ምን ያሉ ከእርሱ ጋር የነበሩት ለእኛ ወይም የሰሙት አጸኑት ይላል። ያንንም ሐዋርያት የክርስቶስን ወንጌል ነው። አዲስ ነገር አልጨመሩ። አዲስ ነገር የለም። የክርስትና መሰረት ትምህርት ወንጌል ነው። ኢየሱስ ነው። ትምህርቱን የሰጠው እሱ ነው፣ በሱ ላይ ነው የሚሆነው። ወገኖቼ ከወንጌል ውጭ መጽሐፍ ቅዱስ ላይ ከተቀመጠው ክርስቶስ ካስተማረው ወንጌል ውጭ ምንም ነገር ካለ እሱ ከሰይጣን ነው። ምንም አዲስ ነገር የፈለገ አይነት ሰው ቢመጣ ከዚያ ውጭ ነው። የመጀመሪያው የምሥራች ቃል የወንጌሉ ባለቤት የመንግሥተ ሰማይ ቁልፍ በጁ ያለ አይደል? የሲኦልና የገነት መክፈሻ በጄኔ ያለው የእሱ መልእክት ነው። ይሄንን ከዛም ሐዋርያት ቀጥሏል ብንመለከት እስከ ዮሐንስ ራእይ ብንሄድ ከወንጌል ያወጣ ከወንጌል የሚወጣ ካለ ያ የተለየ ነው። አንድም ሐዋርያት ቢጽፉ ከአራት ወንጌሎች በኋላ የተጻፈ እጅግ ብዙ ነው። የሐዋርያት ሥራ፣ ጳውሎስ 13 14ት መልእክታት፣ የእነ ጴጥሮስ የነ ይሁዳ መልእክቶች፣ የነ ያቆብ መልእክቶች፣ ራእይ ከወንጌል ኢየሱስ ከተናገረው በምንም ዝንፍ አይልም። ስለዚህ ይህንን ነው ሐዋርያትም ያስረገጡልን ይላል። የወንጌሉ መልእክትና እውነተኛነቱ ማረጋገጫው ያው ሲናገር በተዓምራት፣ በምልክት፣ በድንቅ ነው። በሐዋርያት አገልግሎትም የታየው ይኸው ነው። ጥላቸው ሲፈውስ፣ እውሩን ሲያበሩ፣ ብርና ወርቅ የለንም ተነስና ተመላለስ ሲሉ የታየው ይኸው ነው። የወንጌል መልእክት ዋና ማረጋገጫው ምልክቱ እግዚአብሔር ከነሱ ጋር እንዳለ ማሳያው፣ ለሐዋርያት የሚያደርገው በምልክትና በድንቅ ነው። ቀጥሎም መንፈስ ቅዱስ በመውረድ ምን አድርጎላቸዋል? አጽንቶላቸዋል። ለእኛ አጸኑት የሚለውን ቃል አንዳንድ ሰዎች የዕብራውያን መልእክትን ቅዱስ ጳውሎስ አልጻፈውም ብለው ሲናገሩ ለእኛ አጸኑት ለምን ይላል ጳውሎስ በቀጥታ እኔ ራሴ ከኢየሱስ ተቀበልኩት ከማንም ሰው አልተቀበልኩትም እያለ እዚህ ጋር ለእኛ አጸኑት ለምን አለ ስለዚህ የጻፈው እሱ አይደለም የሚል መከራከሪያ ያነሳሉ ይህን ለመረጃ ያህል እንጂ ብዙ እንትን አለ ነገር ግን አንድ መልእክት እዚህ የሚነገረን ጸሐፊው አንድ መልእክት ከእግዚአብሔር መሆኑ ማረጋገጫው ተአምራት መኖር አለበት ማጽኛ መኖር አለበት ልክ ነቢዩ ኤልያስ እንዳለው አምላካችሁ ይሰራ ላው ይሰማ ላው በሉ በሳት ይመለስ። እኔ ግን አምላኬ ልኮኝ ከሆነ እኔ እሱ ነቢይ ከሆን እኔ እሱ የሾሜኝ ከሆነ መሬት ስለዚህ ማንም በማንም አምላክ ስም ቢመጣ አምላኩ የተላከበትን ስልጣን ያጸናልታል። እና እነኚህ ተአምራቶች፣ ምልክቶች የመልእክቱ እውነተኝነት ጥቂት ማረጋገጫ ናቸው። እና ተአምራት ዋና ዓላማቸው ነው ብዙ ጊዜ አሁን በዚህ ዘመን ላይ ስለ ተአምራት ስለ ምልክትና ስለ ድንቆች የተሳሳተ መረጃ አለ። ምልክት ድንቅ ሲመጣ ከክርስቶስ ይልቅ ሰውየውን ማየት እንጀምራለን። በቃ እዛ ጋር እንዲህ እንላለን። አይደለም መልክቶች ምልክቶች፣ ድንቅና ተአምራቶች የመልክቱን የመልክቱን እውነተኝነት ምን ወንጌል እውነት እንደሆነ በማንም እኳ እነ ጳውሎስ እነ ጴጥሮስ ብለዋል። እኛ በእኛ ጉልበት አይደለም፣ ስሙ ነው ያደረገው እኛ ምን ምነን ግን ይሄን ለምን አደረገ? እሱ ልክ እንደ ሐዋርያትን በአንድ ወቅት እንዳላቸው ከኢየሱስ ጋር እንደነበሩ አወቁ። ስለዚህ የክርስቶስ መልእክተኞች እንደነበሩ መገለጫ ነውና፣ ስለ ተአምራት ስለ ድንቅ ነገር ብዙዎቻችን ልባችን ስቷል፣ ልባችን ስቷል። ሌሎች ትናንሽ አማልክቶችን እያቆምንበት ነው። የፈለገ ትልቅ ድንቅና ተአምራት ቢሆን ኢየሱስን ካላሳየ ሰዎች በሙሉ ወደ ኢየሱስ ካላዩ ሽሽ፣ ከዚያ ቦታ ሽሽ። ምልክትና ድንቅ ስላደረጋለን ጌታንም የማያውቅ ሰው ሊያደርገው ይችላል። ስለስሙ የማቴዎስ ግን ምዕራፍ ሰባት ላይ ብሎ አይደለም በስም አጋንንት ታወጣን ምናምን ትሉኛል፣ እኔ ግን አላውቃችሁም ይላል። አላወኳችሁ ስሙ ይሰራል። ስለዚህ መጠንቀቅ ያለብን ነገር ነው። ስለዚህ ተአምራት የአዲስ ኪዳን ትምህርት እውነተኛ መሆኑ ምንድን ነው ማረጋገጫ ነው። ቀጥሎስ፣ ከሁሉ በላይ ደግሞ ይላል። ከሁሉ በላይ መንፈስ ቅዱስን ምን በማድረግ በማደል፣ በመስጠት ሐዋርያት በባህል ሃምሳ አንዴ ከላይ እሳት ወርዶ ነገራቸውን የቀየረው የዓለምን ታሪክ የገለባበጠው የቤተክርስቲያን ውልደት የምንለው መንፈስ ቅዱስ የወረደበት መንፈስ ቅዱስ በመልአክ ምን አደርገው አጸና መንፈስ ቅዱስ ምን ደም ያደርገን ስለ ክርስቶስ እንድናውቅ ያደርገናል። ስለዚህ ጌታ ስጋን ስለለበሰ በባህሪው ያነሳ አይደለም፣ ከሁሉ በላይ የበለጠ እንደሆነ ያሳያል። ሙሴ እንኳን ታምራስ ሲያደርግ በትር ዘርግቶ እግዚአብሔር እንዲላል ብሎ ነው። ኢየሱስ ግን በስልጣን ነው እውነቱ ነው ትላቸዋለሁ እያለ በስልጣን ቃል ነው ያደረገው ወይም የሰራው። ሐዋርያትም ያን ተከተለው ሰሩ። እሱም ደግሞ የእሱ መልእክተኞች ለመሆናቸው አብሯቸው ለዚህ ነው አብሯቸው ይሰራ ነበር። በሚከተሉት ምልክትና ድንቆች ቃሉን ምን ያደረበረ ያጸና ነበር ይላል። እግዚአብሔር በነገር ሁሉ ጸጋውን ያብዛለን፣ ሰላሙን